ሰላም የማረኪ ቤተሰቦች፣ የዛሬዎቹን ወሳጅ እና ወቅታዊ መረጃዎች አርስቶችን በማስቀደም እንንገራችሁ። የ12ኛ ክፍል ሀገር አቀፍ ፈተና ጊዜ ሰሌዳ ይፋ ሆኗል። በመላ ሀገሪቱ የሚገኙ የ12ኛ ክፍል ፈተናን ለሚወስዱ የዘንድሮ ተፈታኞች ምን አይነት ጉልህ ለውጦች ይጠብቋቸዋል? የወደፊት እጣ ፈንታቸው እንዴት ሊወሰን ይችላል? ዝርዝሩን ይዘን ቀርበናል። አቶ ኤርሚያስ አመልጋ ድጋሚ እስር ሊጠብቃቸው ይችላል እየተባለ ይገኛል። አቶ ኤርሚያስ አመልጋ ከዚህ በፊት ከአክሰስ ሪልስቴት ጋር በተገናኘ ክስ ተመስርቶባቸው ለወራት በእስር ላይ እንደነበሩ ይታወቃል። አሁን ደግሞ አዲስ ምርመራ የተከፈተባቸው በመሆኑ እንደገና ወደ ማረሚያ ቤት ሊያስወርዳቸው ወደሚችል ተግባር መሰማራታ ሲያሳያቸው እየተሰማ ነው። የተጠረጠሩበት ምክንያት ምንድነው? ነው የከሰሳቸው አካልስ ማን ነው? እውነቱስ ምንድን ነው? ሙሉ መረጃዎቻችን ገብተዋል። የኢትዮጵያ ፌዴራል ፖሊስ ከሕዳሴው ግድብ ጋር በተገናኘ አዲስ መረጃ ይፋ አድርጓል። ዝርዝሩን አሁን እነግራችኋለን። ሌላ በኩል ስለምንመገበው የአትክልት ትምህርት አስደንጋጭ መረጃ ተሰምተዋል። የተሰማው መረጃ የአዲስ አበባ ነዋሪዎችን ለከፍተኛ አደጋ የሚያጋልጥ ነው። የዕለት ከዕለት ምግባችን ከሆነው የአትክልት ትምህርት ጋር የተያያዘውን አሳሳቢ ጉዳይ በዛሬዎቹ መረጃዎቻችን አካተን በአጭር ባጭሩ አሁን እነግራችሁ ነው። ክብራትና ክብረን የማራኪ ቤተሰቦች አስቀድማችሁ የሚሰማችኋቸው የዛሬ መረጃዎቻችን ጥቆማዎች ናቸው። መረጃዎቹን ከተከታተላችሁ በኋላ ትክክለኛነታቸውን አረጋግጣችሁ ሰብስክራይብ ያላደረጋችሁ ብታደርጉልን ደስ ይለናል። ወደ መረጃዎቹ አልፍን። የኢትዮጵያ ፌዴራል ፖሊስ የህዳሴ ግድብ ሰው ሰራሽ ሐይቅ አገልግሎት መስጠት ሲጀምር ጥበቃ የሚያደርግ የባህር ፖሊስ ከወዲሁ አደራጀች አለው ሲል ገለጸ። የህዳሴ ግድብ ሰው ሰራሽ ሐይቅ አገልግሎት መስጠት ሲጀምር ጥበቃ የሚያደርግ የባህር ፖሊስ ማደራጀቱን የኢትዮጵያ ፌዴራል ፖሊስ አስታውቀዋል። ግድቡ የሚዘው የውሃ መጠን 74 ቢሊዮን ኪዩቢክ ሜትር ሲሆን የሚሸፍነው የቦታ ስፋት ደግሞ 1680 ስኩዌር ኪሎ ሜትር መሆኑ ይታወቃል። ይህንን ረጅምና ስፋት ያለውን ሰው ሰራሽ ሐይቅ ለመጠበቅና በአካባቢው ሊፈጸሙ የሚችሉ ወንጀሎችን አስቀድሞ ለመከላከል እንደሚያስችል የፖሊስ ኃይል ማደራጀት አስፈላጊ ነው ተገኝቷል፣ ሲሉ በፌዴራል ፖሊስ የኢንስፔክሽንና ስታንዳርድ መምሪያ ኃላፊ ኮማንደር እስከዳር ብርሃን መግለጻቸውን የፕሬስ ድርጅት ዘገባ አመልክተዋል። ከዚህ በመነሻነትም የባህር ፖሊስ ወይም ኮስታል ፖሊስ ጋርድ መቋቋሙን ገልጸዋል የተባለ ሲሆን የባህር ላይ ውንብድናን መከላከል የሚችል ኃይልን ከተጠቀጋሪ ማደራጀት ስራ እየተሰራ መሆኑም ነው የታወቀው። ይህ ኮስታል ፖሊስ ጋርድ ወይም የባህር ፖሊስ ለመጀመሪያ ጊዜ በሀገራችን የተደራጀ መሆኑን ገልጸው በቀጣይ ከመንግስት በሚሰጠው ተልእኮ መሰረት ስራውን በብቃት እንደሚወጣ ተናግረዋል ተገልጿል። ባሳለፍነው አመት፣ 2016 ዓ ም የፌዴራል ፖሊስ ለህዳሴ ግድብና ሌሎች ሀገሪቱ ሀይቆች ጥበቃ የሚውሉ ጀልባዎችን ላሰራ ነው ሲል ማስታወቁ ይታወሳል። ጀልባዎቹን የሚሰራቸው የመከላከያ ኢንጂነሪንግ ኢንዱስትሪ ኮርፖሬሽን መሆኑንም በወቅቱ ጠቁሟል። በሌላ በኩል ከስራ የታገዱ የትግራይ ፖሊስ አባላት ወደ ስራ የማይመለሱ ከሆነ ክስ እንደሚመሰርት የኢትዮጵያ እምባ ጠባቂ ተቋም አስታውቋል። በትግራይ ክልል ሚናችሁን አልተወጣችሁም በሚል የክልሉ መንግስት ከስራ ያገዳቸው ከ3200 በላይ የፖሊስ አባላት ወደ ስራ እንዲመለሱ የተወሰነ ሲሆን በጀት ተይዞ ስራ የማይጀምሮ ከሆነ ወደ ክስ አምራለሁ ሲል ኢትዮጵያ እንባ ጠባቂ ተቋም የትግራይ ቅርንጫፍ ጽህፈት ቤት አሳስቧል። በሰሜኑ ጦርነት ወቅት የክልሉ መንግስት ሚናችሁን አልተወጣችሁም በሚል ከ3200 በላይ የሚሆኑ የትግራይ ክልል የቀድሞ ፖሊስ አባላት ከስራ የታገዱ መሆኑ ይታወቃል። የፖሊስ አባላት ያላግባብ ከስራ ገበታቸው የተነሱ በመሆኑ ለእንባ ጠባቂ ተቋም ቅሬታ ያቀረቡ ሲሆን ይህንን ጉዳይ በተመለከተ ወደ ስራ እንዲመለሱ የክልሉ ካቢኔ መወሰኑን የቅርንጫፍ ጽህፈት ቤቱ ኃላፊ ጸሀያ እንባ ተናግረዋል። በውሳኔ መሰረት በጀት ተይዞ ዕለት ወደ ስራ እንዲገቡ ፖሊስ ኮሚሽን በጽሁፍ የተላከ መሆኑንም ኃላፊው ጨምረው ገልጸዋል። በተጨማሪም የክልሉ መንግስት በውሳኔው መሰረት በጀት ተይዞ ስራ እንዲጀምሩ ካልተደረገና መልስ የማይሰጥ ከሆነ ወደ ክስ አመራለሁ ሲል ጽህፈት ቤታቸው አቋም መያዙን አስታውቀዋል። እንዲሁም ጉዳዩን ልባት እንዲያገኝና በጀት ተይዞ ወደ ስራ እንዲገቡ ለማድረግ የክልሉን አዲሱን ጊዜ አስተዳደር ለማናገር በሂደት ላይ መሆናቸውን ኃላፊው ገልጸዋል። የኢትዮጵያ ካፒታል ገበያ ባለስልጣን አቶ ኤርሚያስ አመልጋ ላይ ምርመራ እያደረገ እንደሚገኝ አስታወቀ። የኢትዮጵያ ካፒታል ገበያ ባለስልጣን አቶ ኤርሚያስ አመልጋና ጄነሲስ ኢንቨስትመንት ሰርቪስ የተባለ ኩባንያን ጨምሮ በሌሎች ግለሰቦችና ድርጅቶች ላይ ምርመራ እያደረገ እንደሚገኝ አስታውቋል። ባለስልጣኑ በግለሰቦቹና ድርጅቶቹ ላይ ምርመራ መጀመሩን የገለጸው በህገወጥ መንገድ ሰነደ መዋለኖያችን ለህዝብ በመሸጥ ገንዘብ ሲሰበስቡ ነበሩ የሚል ቅሬታዎች በመቅረባቸው መሆኑን ገልጿል። ምርመራዎቹ የሚደረጉት በኢፌዴሪ ህገ መንግስት የመሰማት መብት መርህ መሰረት ሲሆን መንግስቱም ሆነ በሌሎች ህጎች የተሰጡ መብቶችና ጥበቃዎች በሙሉ ይከበራሉ ብለዋል። የኢትዮጵያ ካፒታል ገበያ ባለስልጣን የምርምራና ፈጻጸም ስራ ክፍል ከመቋቋም በዘለለ ከፍትህ ሚኒስቴር፣ ከንግድና ቀጠናዊ ትስስር ሚኒስቴር፣ የፋይናንስ ደህንነት አገልግሎትና ከፌዴራል ፖሊስ ኮሚሽን ጋር በመሆን የካፒታል ገበያ ህግ ማስከበር የቴክኒክ ግብረ ኃይል እንዲቋቋም መደረጉን አስታውሰዋል። በመሆኑም ግለሰቦችና ድርጅቶች ከካፒታል ገበያ ጋር ተያያዥ የሆኑ እንቅስቃሴዎች ላይ ሲሳተፉ ተገቢ የሆኑ ጥንቃቄዎችን እንዲያደርጉ በወጣው መግለጫ አሳስቧል። በተጨማሪም ህብረተሰቡ ፍቃድ ፈቃድ አግኝተናል በሚል የሚንቀሳቀሱ ወይም የሚያስተዋውቁ ግለሰቦችና ድርጅቶች ጋር ከመዋሉና ገንዘብ ከመክፈሉን በፊት ፈቃድ የተሰጣቸው መሆን አለመሆኑን ከባለስልጣኑ እንዲያረጋግጥ አስጠንቅቀዋል። እንዲሁም ፈቃድ ሳይሰጣቸው የካፒታል ገበያ አገልግሎት የሚሰጡ ለመስጠት የሚንቀሳቀሱና ና በማንኛው ሚዲያ የሚያስተዋውቁ ግለሰቦችና ድርጅቶች ላይ ባለስልጣኑ ተገቢውን እርምጃ እንደሚወስድ አሳስበዋል። የ 12ተኛ ክፍል ፈተና ከሰኔ 23 ቀን 2017 ዓ ም ጀምሮ ይሰጣል ተባለ። የዘንድሮ የ12ተኛ ክፍል ትምህርት ማጠናቀቂያ ፈተና ከሰኔ 23 እስከ ሐምሌ 8 ቀን 2017 ዓ ም እንደሚሰጥ የሀገር አቀፍ ትምህርትና ፈተናዎች አገልግሎት አስታወቀ። የአገልግሎት ዋና ዳይሬክተር ዶክተር እሸቱ ከበደ እንዳሉት በበይነ መረብ ፈተናውን የሚወስዱ ተማሪዎች በሁለት ዙር እንደሚፈተኑ ተናግረዋል። ይህም የሆነበት ዋናው ምክንያት በበይነ መረብ የመፈተና አቅምን እንደመጨመርና ያለውን የመሠረተ ልማት አቅም ለማሳደግ ያለመ መሆኑን ገልጸዋል። ፈተናው በሁለት ዙር በበይነ መረብ መሰጠቱ ከመኖሪያ ቤታቸው እየተመላለሱ በበይነ መረብ የሚፈተኑ ተማሪዎችን ቁጥር ይጨምራል ብለዋል። በዘንድሮም የ12ኛ ክፍል ፈተና 68 ተማሪዎች ፈተናውን እንደሚወስዱ ገልጸው ፈተናውን በወረቀት የሚወስዱ ተማሪዎች ሙሉ በሙሉ በዩኒቨርሲቲዎች የሚፈተኑ መሆኑን ጠቁመዋል። ፈተናውን በበይነ መረብ የሚወስዱት ደግሞ በዩኒቨርሲቲዎች፣ በመንግስትና በግል ትምህርት ቤቶች፣ በጤናና መምህራን ማሰልጠኛ ኮሌጆች እንዲሁም በቴክኒክና ሙያ ኮሌጆች ውስጥ ባሉ ኮምፒውተሮች ይፈተናሉ ብለዋል። በአንጻሩ በአማራ ክልል ባለው ግጭት ሳቢያ በርካታ ትምህርት ቤቶች የዘንድሮን ሁለተኛ ክፍል መልቀቂያ ፈተና እንደማያስፈትኑ ተገልጿል። በአማራ ክልል እየተካሄደ ባለው ግጭት ምክንያት ትምህርት ያልጀመሩና ተማሪዎቻቸውን የማያስፈትኑ በርካታ የሁለተኛ ደረጃ ትምህርት ቤቶች መኖራቸውን የአማራ ክልል ትምህርት ቢሮ ምክትል ኃላፊ ወይዘሮ ኢየሩስ መንግስቱ ገልጸዋል። በክልሉ በአጠቃላይ 685 የሁለተኛ ደረጃ ትምህርት ቤቶች እንደሚገኙ የገለጹት ኃላፊዋ ባለው የጸጥታ ችግር ምክንያት የዘንድሮውን የዩኒቨርሲቲ መግቢያ ፈተና የሚያስፈትኑ ትምህርት ቤቶች 470 ብቻ ናቸው ብለዋል። አክለውም ሰላም ባለባቸው አካባቢዎች በሚገኙ ትምህርት ቤቶች የሚገኙ 9 80 ተማሪዎች ፈተናውን ለመውሰድ ተመዝግበዋል፣ ማለታቸውን የጀርመን ድምፅ በዘገባው አስቀምጠዋል። ከጣቢያው ጋር ቆይታ ያደረገ አንድ የሰሜን ጎጃም ዞን የሚገኝ አስራሁለተኛ ክፍል ተማሪ በክልሉ ሰላም እስኪመጣ አማራጭ ያለውን ስራ እየሰራ እንደሚገኝ ተናግሯል። ወጥተን ገጠር ቁጭ ብለናል፣ ምን እናደርጋለን? ከቤተሰብ ጋር ሆነን ልማት ነገድ እናለማለን። በመስኖ ልማት ለጊዜው ሽንኩርት እያለማሁ ነው። ትምህርቱማ በዚህ ሰዓት የለም ማለቱን አስደምጧል። ጣቢያውም ይበንድ እንዳለ አንጻራዊ ሰላም በሰፈነባቸው የክልሉ አካባቢዎች የሚገኙና ተማሪዎቻቸውን የሚያስፈትኑ ትምህርት ቤቶች ተማሪዎቻቸው ሰዎቻቸው የተሻለ ውጤት እንዲያመጡ በመስራት ላይ መሆናቸውን ዘገባ አመልክተዋል። ለአብነትም ሰቆጣ ከተማ በሚገኘው ዋግ ስዩም አድማስ ወሰን ሁለተኛ ደረጃ ትምህርት ቤት መምህር የሆኑት መንግስቱ አረጋ ተማሪዎች የተሻለ ውጤት እንዲያስመዘግቡ ጥረት እየተደረገ እንደሚገኝ ተናግረዋል። በተቃራኒ ሽፍት ሳይቀር ለተማሪዎች የማጠናከሪያ ትምህርት እየተሰጠ ነው ያሉት መምህሩም አክለውም የተሻለ ዝግጅት ያላቸው ተማሪዎችም ሌሎችን እያገዙ ነው ብለዋል። የሰሜን ጎጃም ዞን ትምህርት መምሪያ ኃላፊ ነጋ ተገኝ በበኩላቸው ወቅታዊ የክልሉ የሰላም ሁኔታ በዞኑ ትምህርት ዝግጅት ላይ ከፍተኛ ችግር መፍጠሩን ጠቁመው ሆኖም አገራዊ ፈተና የሚቀመጡ ተማሪዎች የተሻለ ውጤት እንዲያመጡ እየተሰራ መሆኑን ተናግረዋል። ክልሉ ቀደም ባሉት ዓመታት በየዓመቱ ከ150 ሺህ እስከ 180 ሺህ ተማሪዎችን የማስፈተና አቅም እንደነበረው በዘገባው ተካትተዋል። በአማራ ክልል ባለው ግጭት ምክንያት በሚሊዮን የሚቆጠሩ ተማሪዎች ትምህርት አለመጀመራቸው ይታወቃል። የክልሉ ትምህርት ቢሮ በ2017 ዓ ም 7 ሚሊዮን ተማሪዎችን ለመመዝገብ ቢያቅድም የተመዘገቡት ከ2 ሚሊዮን እንደማይበልጡ መገለጹ አይዘነጋም። ከዚህ ቀደም በአማራ ክልል በሰላም እጦት ችግር በምስራቅ ጎጃም ዞን ከሚገኙት 996 ትምህርት ቤቶች ቤቶች ውስጥ የተከፈቱት 86ቱ ብቻ መሆናቸውን የዞኑ ትምህርት መምሪያ ማስታወቁ ይታወሳል። በተመሳሳይ መልኩ በክልሉ ሰሜን ጎንደር ዞን ከሚገኙ 565 ትምህርት ቤቶች መካከል መደበኛ የመማር ማስተማር ስራ የጀመሩት 192 ትምህርት ቤቶች ብቻ መሆናቸውን የዞኑ ትምህርት መምሪያ አስታውቀዋል። በተጨማሪም በክልሉ በሰሜን ወሎ ዞን ራያ ቆቦ ወረዳ ስር በሚገኙ በርካታ ትምህርት ቤቶች በጸጥታ ስጋት ምክንያት የመማር ማስተማር ሂደት መቋረጡን መምህራና የትምህርት ቤቶች ርዕሳነ መምህራን ተናግረዋል። በክልሉ ከሰሜኑ ጦርነት ጀምሮ አሁን በክልሉ ባለው ግጭት ምክንያት ጉዳት የደረሰባቸውን ትምህርት ቤቶች መልሶ ለመገንባት 112 ቢሊዮን ብር በላይ እንደሚያስፈልግ የክልሉ ትምህርት ቢሮ ማስታወቁ ተነግሯል። የቢሮው ቅድ ዝግጅትና ክትትል ዳይሬክተር ዘመና በጀ በጦርነቱና በግጭቱ በርካታ ትምህርት ቤቶች መጎዳታቸውን ገልጸው ለአብነትም በምስራቅ ጎጃም ዞን ከ400 በላይ ትምህርት ቤቶች ሙሉ በሙሉ መውደማቸውን ጠቅሰዋል። ቢሮው ባስጠናው ጥናት መሰረት በአጠቃላይ በክልሉ ጉዳት የደረሰባቸውን ትምህርት ቤቶች ወደ አገልግሎት ለመመለስ ያገለግላል የተባለው 112 ቢሊዮን ብር ትምህርት ቤቶችን ከመገንባትና መጠገም በተጨማሪ ተጓ ወዳኝ የትምህርት ስራዎችን ለማከናወን የሚውል ነው ብለዋል። በሌላ በኩል ከግንቦት 18 ቀን 2017 ዓ ም ጀምሮ የፋይዳ መታወቂያ ግዴታ ነው ብለዋል። የትምህርትና ፈተናዎች አገልግሎት የትምህርት ምዘናና ፈተናዎች አገልግሎት ለማጣራትና ለማረጋገጥ፣ ኦፊሻል ትራንስክሪፕት ለማስላክ፣ ስም ላይ የፊደላት ግድፈት ለማስተካከል፣ ትሩኮፒ ለማግኘትና የድጋፍ ደብዳቤ ለማጻፍ ለሚፈልግ ማንኛውም ተገልጋይ ከግንቦት 18 ቀን 2017 ዓ.ም ጀምሮ የፋይዳ መታወቂያ ቁጥር የግዴታ አስፈላጊ እንደሆነ ገልጿል። በሌላ በኩል አገልግሎቱ በመስወብ የአንድ ማዕከል አገልግሎት መስጫ ላይ የትምህርት መረጃ አገልግሎት ዘወትር በስራ ቀናት እየሰጠ እንደሚገኝ አስታውቋል። ተገልጋዮች ደብሊው ደብሊው ደብሊው ሰርቪስስ ኢኤአይኤስ ኢቲ ላይ ባሉበት ሆኖ በማመልከት አገልግሎት ማግኘት እንደሚችሉ ጠቁሟል። በተጨማሪም በኢትዮ ፖስታ ወይም በተወካይ በኩል አገልግሎትን ባሉበት ሆኖ ማግኘት ይችላሉ ብለዋል። በአዲስ አበባ ወንዞች ዳርቻ የሚመረቱ አትክልቶች የተመረዙ ናቸው ተባለ። በአዲስ አበባ ለምግብነት የሚሉ የተለያዩ አትክልቶች ከወንዝ ዳርቻና ከፋብሪካ በሚወጡ መርዛማ ኬሚካሎች የተመረዙ መሆናቸውን የአዲስ አበባ ከተማ አስተዳደር አካባቢ ጥበቃ ባለስልጣን አስታውቀዋል። ጎመንን አትክልት እንዳትጠሉ እንጂ በአዲስ አበባ ወንዞች ላይ ተቆርጦ የሚበላ ጎመን በሙሉ የተመረዘ ነው ያሉት አቶ አሰግነው በመሆኑም አንዳንድ ከፍተኛ አመራሮች ቆስጣና ጎመን መብላት እየተው መሆናቸውን አክለዋል። የሚመገቡ ሰዎች ታመ ወደ ህክምና ሲሄዱ ስልሳና ሰባ በመቶ የሚሆኑት የተበከለ ምግብ ስለበሉና ስለጠ ሊያጋጡ ነው ብለዋል። ተማዋ በተለያዩ በካይ ጋዞች ተበክላለች ያሉት ምክትል ስራ አስኪያጁ ይህንን ለማስተካከል እየተሰራ መሆኑን ገልጸዋል። ከአገልግሎት ሰጪ ተቋማት ከግልና ከጋራ መኖሪያ ቤቶች የሚመነጩ ፍሳሾችን በመስመር ለማስወገድና ብክለትን ለመከላከል ታቅዶ በአቃቂ የተፋሰስ 281 ሜትር ኪዩ ፍሳሽ እንዲሁም በቃሊቲ የተፋሰስ 10 ሜትር ኪዩቢክ ፍሳሽ በምስራቅ ተፋሰስ 302 ሜትር ኪዩቢክና ባልተማከለ ፍሳሽ ማጣሪያ ጣቢያዎች 36 ሜትር ኪዩቢክ ፍሳሽ መከላከል መቻሉ በሪፖርቱ ተመላክተዋል። በሌላ በኩል አዲስ ንግድ የንግድ ፍቃድ ሲሰጥና ነባሩ ፍቃድ ሲታደስ በአካባቢና በማህበረሰብ ተጽዕኖ የሚጠበቅባቸው ዘርፎች እንዲሰጡት ለማድረግ ታቅዶ እንዳልተከናወነ ተመላክቷል። የማራኪ ቤተሰቦች ለዛሬ ያዝናቸው መረጃዎች ያቀረብንላችሁን ይመስሉ ነበረ። እንደወደዳችኋቸው ተስፋ እናደርጋለን። ያላደረጋችሁ ሰብስክራይብ ብታደርጉልን ደስ ይለናል። በሌላ መረጃ እስከምንገናኝ በደና ቆዩ።